እና ሮዚ ዛሬ ተናዳ ተመልካቾቿን እየሰደበች ነው ማለት ነው። በጣም እየሰደበው ነው ጋይስ ታውቃላችሁ። ሲጀምር ኮሚኒቲ ስር ማለት ነው፣ ለምን ሰይዶ ሳታገቢ አንቺ ሞኝ፣ ሱመኛን ፈርተሽ አንቺ ከብት፣ ድሮ እንውድሽ ነበር አሁን ጠልፍ ወላይ፣ ያኔ በቃ የማይሰድበት ስድብ የለም ማለት ነው ጋይስ። እና በጣም ተናዳለች። በቃ በጣም ተናዳ ዛሬ

የጠረገረገቻቸው ነው ማለት ነው ምን አገባቹ ከሰኢዶ ጋር ምን እኔ እኔ የራሴን ኑሮ ነው ምን ኖሮ ሰኢዶ የራሱ ኑሮ ነው ምን እናንተም የራሳችሁን ኑሮ ነው ምን ስለዚህ ምን አገባቹ ስለኔ ስለኔ ምን አገባቹ እና ምን ተሰደቡኝ እዚህ ሚዲያ ላይ ነው በጣም ተናዳ ባለ ነው ርግማኑ ሳይቀር ስድቡ ሳይቀር

ለኢላህ ኢለልሀ እያጠረገረገ አማርኛ ራ ጣፋብኝ ሁኔታ ማለት ነው። እና ሲጀመር እውነት አላት በሙሉ ኮሜንት በሙሉ ማለት ነው እሷ ስር ያለው እንዴ መጸኢድን ቤት ያለሽ አንቺ ከብት አንቺ በቃ ሞኝ ሱማያን ፈርተሽ ምናምን እያላት ማለት ነው። እንዴት እንደዚህ ትሉኛላችሁ? እያለሽ ነው እሷ ማለት ነው።

እና ሰኢዶ ራሱ ሲጀመር ማለት ነው። ስለ ሰኢዱም ተናግራለች ማለት ነው። ሰኢዶ ራሱ ቢወደኝ ወዲያውኑ ሄዶ ሌላ ሴት ቀለበት ሊያረግላት አይፈልግም። ሌላ ሴት አይፈልግም ነበር። ቢወደኝ ተመልሶ ነው የሚጠይቀኝ ነበር። ተመልሶ እንዴት ሆንሽ እንዴት ነው ብሎ ነበር ተመልሶ የሚጠይቀኝ። ግን እሱ እኔ እምቢ አልኩ እምቢ እንዳልኩት ወዲያውኑ ሄዶ ሌላ ሴት ቀለበት ሊያረግላት ሄደ።

ሲጀመር ፍቅር የሚባል ራሱ የለም፣ ውሸት ነው። ሰው ይወደኛል ትላላችሁ እንጂ ውሸት ነው። አሁን ወንድ አንድ ወንድ አትመኑ፣ ውሸት አማኝ ናቸው እያለች ነው ማለት ነው። ወላይ ለነገሩ ወላይ የእውነቷን ሰይድ ቢነው ቢወዳ ማለት ነው፣ ቢወዳ ተመልሶ እውነት እውነተኛ ፍቅር ቢሆን ማለት ነው ተመልሶ ሮዛ፣ እኔ አንቺ ፍቅር ይዞኛል፣ ስለዚህ ሌላ ሴት አልፈልግም ሱሞያንም

አስተካክላለሁ እና አግቢኝ ብሎ ተመልሶ ያኔ ጠይቀን ነበር። ግን እሱ እንደውም ፉርሳ ፉርሳ አግኝቶ ነው መሰለኝ በዚህ ተጠቅሞ ሾል ብሎ ወጣላችሁ መሰለኝ። እና ሲጀመር አሁን እሷ ተመልካቾቿን ሞልጭ እያደረገች ነው ማለት ነው። አንድ ስድስ አይቀር

እርግመን ሳይቀር ስጀምር ሰው ራሱ እኮ ጤነኛ ነው እንዴ? የሚሰድቧት ማለት ነው። በቃ አልሆነም አልሆነም። ይሄ እኮ ምን ነካቸው? እነሱ ራሱይ አልሆነም አልሆነም። በቃ ግዴታ ነው ንዴሄድ ማግባት እንዴ? ደሞ እነሱ ባሏት ነው እሷ የምትሄደው? ስጀመር እነ ቢቢ ኮሜንተሮች፣ እናንተ ባላችሁ ነው እሷ የምትሄደው ለምሳሌ እንዴ።

እናንተ አትኖሩላት፣ እውነታው እኮ ነው። ከሰይድ ጋር የሚኖር የምንኖረው እሷ ከሰይድ ጋር በኋላ የምትቀጥለው እሷ። ስለዚህ ማግባቱን ብቻ ነው ያያችሁት እንጂ ለወደፊት ምን እንደሚመጣ አታቁም ማለት ነው። ስለዚህ ሰው ላይ መፍረድ ደግሞ ጥሩ አይደለም። ለምን ያኔ ማስተዋል አለበት የሰው ልጅ ማለት ነው። ዝም ብሎ ትዳር እኮ ነው የምናካቸው ትዳር ደግሞ ያኔ

በዚህ በቾኮላ ሳይጠናምን ደግሞ እንደዚህ አይነት ትዳር ይሄ ረብሻ ያለበት ትዳር ደግሞ ችግር ነው፣ ከባድ ነው። ስለዚህ እሷ ላይ ብቻ አትፍረዱ ጋይስ፣ እና እሷም እውነት አላት። ስለዚህ ደግሞ ይሄ ደግሞ ይሄ ሲጀመር ርስቅ ነው ከአላህ ጋር ካልሆነ እንዴ፣ ግዴታ ደግሞ በግድ በግድ ነው እንዴ፣ ይሄ የማይሆን ነገር ነው።

መሳደብም ጥሩ አይደለም በቃ አልሆነም እናንተ አድሯት ሰርጉን እናንተ አበሉ ሰይድ ከሰይድ ጋር እናንተ አትኖሩ ሁኑት አቆሏለ እንዴ ለምትሰድባታላችሁ ለፍቶ ነው የፈለገ ግብታ የፈለገ መቶ ማፍታ ነው እናንተ አታኖሯት አታባሏት አታጠጧት ምን አገባችሁ እንዴ ምን ቤት ናችሁ እናንተ ስለዚህ ማገባ ነፍጥ መግባት ደግሞ ጥሩ አይደለም